የሚገባው መንፈሳዊ የሆነ የንስሐ መንገድ ዘርግተው ለዛ ሰው ወደ ጽድቅ ህይወት ያመጡታል። አይገርማችሁ! ይሄ ቤተክርስቲያን ያላት ውድ ስጦታ ነው። ለዛ ነው በሰዎች መጥፋት ቤተክርስቲያን የማትደነቀው በሰዎች መጥፋት ሳይሆን በሰዎች መምጣት እልልታኛ ቤት የሚሆነው። ለዛ የሰዎች መጥፋት የተለመደ የተለመደ ነው የሚሆነው ሰዋዊ ባህሪ ነው። መመለስ ግን በቤተክርስቲያን ዘንድ የወርቅ ምንጣፍ የተነጠፈለት ከሌላው እጅግ ደረታችንን ነፍተን የምንኮራበት ትልቅ ጉዳያችን። ስለዚህ በዚህ መንገድ የሚያሰለጥኑ ወንድሞቻችንን እባካቸው አትግፉ፣ እባካቸው አትግፉ። ጥሩ አይሆን፣ ጥሩ አይሆን። ሌላኛው በጣም መናገርና መግለጥ የምወደው እነ መምህር ፈለጋ አትናቴዎስ ተናፍቀው የመጡ ታላላቅ ወንድሞቻችን መምህራን ናቸው። ተናፍቀው ነው የመጡት። ለአመታት የመምህራንን መምጣት በዚህ በቲክቶክ ፕላትፎርም እንዴት እንናፍቀው እንደነበረ ምናልባት ይሁን የሰማቷ ምስክር በጣም እንናፍቀው ነበር። ምክንያቱም እኛ ልክ እንደ ሳውል ነበርን። የይነቅህ ማለት ዝም ብለን ብቻ የምንጮ እሪሪ የምንል በወንጌል ግን ሰውን ለመሙላት እነ ዳዊቶች ያስፈልጉ ነበር። እነ ፈለገለኛ ዳዊቶቻችን እናውቀዋለን፣ ተናፍቀው የመጡ ናቸው። ተናፍቀው የመጡት ደግሞ በጸጋቸው ነው፣ በኃጢአታቸው አይደለም። ማንም አይተርፍም። ይሄን በጣም ማስተዋል ያስፈልጋል። ማስመር የምፈልገው የቤተ ክርስቲያን አገልጋዮችን በኃጢአትና የደወሉበት ነው። ብዙ እናጣለን። መጠንቀቅ ያስፈልጋል። መጠንቀቅ አስፈልጋል። እነ ፈለገ ሲመጡ ነብይነን ብሎ አልመጡም። እኔ ፈለገም ልደትም ሲመጡ አቃል ነብይነን ብለው አልመጡም። እጃችን ላያችሁ ላይ እጃችንን ጭነን ጭነን ጸልየን እናንተን እናበቃለን እናነቃለን ብሎ አልመጡም። ወንጌልን ግን በመንፈስ ቅዱስ ሰብከን እናንተንም እኛንም እናተርፋለን ብለው ነው የመጡት። የሚናገሩት ወንጌል ለእነሱም ማያበራ ለእኛ ብቻ የሚያበራ ለእኛ የጨለመ ለእነሱ የነጋ አይነት ነገር አድርጋችሁት አታስቡት። የሚነገረው ወንጌል ለእነሱም ለእኛም እኩል ነው የሚያበራው። ይልቁኑ እንደ መጨረሻ እነ መምህር ፈለገ ማለት እዚህ እንደ ጨው በመረረብን ፕላትፎርም ላይ ደረታችንን ነፍታን አይናችንን በደንብ ፍጥጥ አድርገን እስኪ ንቁ። አንድ አንድ ታላቅ ወንድም ጀግና ታላቅ የፈረጠመ ወንድም ያለው ሰው በሰፈሩ ምንም እሱ አቅም ባይኖረው እንኳ ጉልበተኛ ነው። ለምን ቢነካ ማንን ያመጣ እ ታላቁ ይመጣላል፣ ይገባላል፣ ምናምን ይባላል ማለት ነው። ስለዚህ የነፈለገ በእኛ ፊት መኖር ሞገስ ነው የሆነን። በፊት መጽሐፍ ቅዱስ አንብበን እኮ መረዳት በእውነት መካድ ይመስለን ነበር ሁላችን መጽሐፍ ቅዱስን መግለጥ በቃ ወደ ክህደት ያንደረድራል ብለን ነንበር ምንፈራው። እንዳይሆን ያ እንዳይሆን በመጽሐፍ ቅዱስ መሰረትነት ብዙ ነገሮችን መመለስ እንድንችል ቤተክርስቲያናችን ሁሉ ሴሏ የሰውነቷ ነርቭ በአጠቃላይ ጭንቅላት በሆነው መጽሐፍ ቅዱስ የተሳሰረ መጽሐፍ ቅዱስንም በሞገስ ከፍ አድርገን የምንረዳው መሆኑንና ወደ ሌሎች የምንገሰግስበት ሳይሆን የበለጠ ወደ ቤተክርስቲያን የምንተርፍበት ኃይል መሆኑን ያስገነዘቡን ክቡራን ወንድሞቻችን ናቸው። አትንኳቸው። ስትነኳቸው ደግሞ አይከፋንም፣ ደስ ይለናል። ቅድም ፈለገ ተናገሩ። እናንተ ባትኖሩ ኖሩ ወንድማችን ፈለገ በዚህን ያህል መጠን ከፍ አይልልንም ነበር። በከፍታው ላይ ከፍታ ስለጨመራችሁልን እጅግ እናመሰግናለን። ቀስ እያላችሁ ቀይሩ። አሁን ፈለገን አታድክሙት እንጂ ወደ ዮብ ሂዱ፣ ወደ ናክሊ ሂዱ፣ ሌሎችን እነተሙ። ነካኳቸው። እሺ፣ እነ ልደተቃልን ስለዚህ እነሱን እነሱን እየነካካችሁ ደግሞ እነሱንም ከፍ አድርጉ። የምንፈልገው ያንን በኃጢአት ብዛት መዝነን የምናስቀረው የምናሳልፈው ሰባኪም መምህርም የቤተክርስቲያን አገልጋይ አይኖረንም። እንደ ጸጋቸው እየተገለገልንባቸው ከፍ አድርገን ስናፈቅራቸው እንኖራለን። ፈለገ፣ እጅግ በጣም እንወዳሃለን። ቆንጆ የጋሪ ፈረስ እንድትሆን ምኞቴ ነው። በጣም አመሰግናለሁ። ሁላችሁንም ስላረዘምኩ በጣም ይቅርታ። በጣም ማመሰግ ነው። እግዚአብሔር ያክብርልኝ። ቤተሰብ ባለከበሮ ባለከበሮ ቢቀርቡ ከኋላ የመጣ አይና አወጣ እንዳሆንብኝ ያው ሌላ የቀደመም ሰው ቢኖርም ግን የራሴን ሀሳብ ሰጥቼ እኔ በጊዜ ልውረድ። ለእኔም ጠዋት ስለሆነ ትረዱኝ አላችሁ። እንደ ታናሽ ወንድም ረዱኝና ታናናቾች ደግሞ ይፈጥ ነው የለ እንደዚ አረጋችሁ ቁጠሩት። ለማንኛውም ፈለገ በጣም የምወደው ማከብረው ሁልጊዜም ደጋግሜ የምነግረው ወንድሜ ነው። ነገር ግን በብዛት በህይወቴ ውስጥ የማላደርገው ነገር ወይም የራሴ ሩል አድርጌ የምወስደው ነገር በሁለት የኦርቶዶክሳውያን ወንድማማቾች መካከል በፍጹም ልገባ አልችልም፣ በግሌ ማለት ነው እና በአሁኑ ሰዓት ላይ ያንን ነገር ሳላደርግ ስቀር ፈለገ እንዲሰማ አልፈልግም። ያው ከዚህ በፊትም የነበረ መጎራበጥ አለ፣ አሁንም የመጣ መጎራበጥ አለ። በተቻለ መጠን የአንዱን ወንድሜን የኦርቶዶክሱን ስልኩን እየፈለግኩ ነው፣ ይሄ ነገር መቅረት አለበት በሚለው እዛ ጋር ነው እኔ ለመስራት የማስበው እንጂ አንተ ጋር አሁን ባለን በዚህ ውብ የሰጠህንን አሁን የኦርቶዶክስን ነገር እንደዚህ እያቀጣጠልክልን ባለንበት ሰዓት በዚህ ሰዓት አንተን ወንድማችን እንዲሁ ልክ እንደምንወደው ሁሉ ትላንትና ደግሞ ሰው ባልነበረበት ሰዓት ላይ ሰው ምንም ባልተገኘበት ሰዓት ላይ እነዛ ማለት በዛ ተቃራኒ የነበረው ወንድማችን እንደዚሁ ቤተክርስቲያንን ሲታገልላት የነበረ ሲያድናት የነበረ ነው። ሌላው ነገር ሌላ ነው። ማለት በእሱ ጉዳይ ላይ በሌላው ጎኑ ያለው ጉዳይ ሌላ ጉዳይ ነው። እንስማማለን አንስማማም ሌላ ጉዳይ ነው። በሃይማኖቱ ጉዳይ ባለው ጉዳይ ግን እንደምታውቁት እውነት ለመናገር የሚከፈለው መስዋዕትነት ሁሉ ከፍሏል። ይህንን ደግሞ መቼም ቢሆን ክሬዲቱን አነሳም እና እኔ በተቻለ መጠን ላድርግ የምችለው በአንዱ ሳይድ በመያዝ ወይም በዛ ሳይድ በመያዝ ወይም በዚህ ሳይድ በመያዝ የተለየ የሆነ ነገር መፍጠርን አልፈልግም፣ ወይም የተለየ የሆነ ነገር ማድረግን አልፈልግም። ላደርግ የምችለው ነገር ግን በወንድማማቾቹ መካከል ፍቅርን ማምጣት ብቻና ማምጣት። እንደዚህ አይነት ነገሮች ላይ ባለፈውም ስላልገባው ነው በአሁንም አልገባውም። ሌላ ጉዳዮች ሲከሰቱ ደግሞ ሁል ጊዜም ከወንድሜ ያጠገብ እንደሆንኩ አውቃለሁ። የሆኑ ጉዳዮችን መጥቶ በውስጥ መስመር እንደዚሁ በግሌ ለመጣልኝ ነገርም መመለስ ችያለሁ። ለወንድሜ ማለት ነው እቆማለሁ፣ ዘብ ነኝ ማለት ነው ለፈለገ በጣም የምወደው በጣም የማከብረው በዚህ ፕላትፎርም ላይ ጨዋነቱ የሚገዛኝ አክብሮቱ የሚገዛኝ ትንሽ ትልቅ ሳይል ሁላችንንም በእኩል አይን አይቶ የሚያስተናግደን በጣም እውቀት የተሞላው የቤተክርስቲያናችን ድንቅ ልጅ ነው። በቃ ይህንን መካድ አይቻለን። ግን እንዳልኳችሁ ነው፣ አልዋሻችሁም። ዘመድኩንን እኔ በጣም ወደዋለሁ። የምወደው ግን በዛች ሃይማኖት የትላንትና የከፍላትን የትላንትናዋን ጥርጊያ መንገድ መርሳትን ስለማልሻል ስለዚህ በተቻለን መጠን አሁን እዚህ ያላችሁት ቴዶም ጠንካራ ልጅ እንደሆነ አውቃለሁ፣ እና በተቻለን መጠን ማድረግ ያለብን መስራት አለብኝ ማም ነው። ደግሞም ነገም ተነጎዲያም እንደዚህ አይነት ነገሮች እየመጡ በሁለት ወንድማማቾች መካከል ቁርሾ እየቀጠለ እንዳይሄድ ዘመድኩንንም ተገኝቶ አውርተው እንዲግባቡና ችግራቸውን እንዲፈቱ ማድረግ ነው ያለብን፣ ሳይድ ይዘን አንዱን ወዳጅ አንዱን ጠይ የሆነን መገኘት ሳይሆን ያንን ሰው እርቅ እንዲያበርዱ ማድረግ መቻል አለብን ብዬ አምናለሁ። እኔ ይቅርታ ርጉ ፍትሐዊ የሆነውን ነገር መናገር ስላለ ብዬ ነው የምናገረው። ፈላጊ ጠንቅቀ ታውቃለህ፣ የኔን መንገድ እና ምን ያህል ክብር እንዳለ ላንተ ታውቃለህ። ግን በሁለት ወንድማማቾች መካከል መግባት ለእኔ በጣም ከባድ ነው የሚሆነው እና እየፈለግኩ ነው የዘመድኩንን ስልክ የዘመድኩንን ስልክ የምታውቁ ሰዎች ስልኩን ብትሰጡኝ በጣም ደስ ይለኛል። ይሄ ችግር መፈታት አለበት፣ ማለት ዛሬም ይመጣል፣ ነገም ይደገማል፣ ተነጎዲያም ነገም የሚፈልገውን መንፈሳዊ አገልግሎት በደንብ እንዲሰጠን ስለምንፈልግ ይሄ ነገር መቆም አለበት እና የዘመድኩንን ስልክ የምታውቁ ሰዎች ካላችሁ እባካችሁ ስልኩን ስጡኝ። እኔ ሁለቱንም አናግሬ ፈለገ እዚህች ላይ ይቅርታ እንደው በወንድምነት ያንተን ሀሳብ ካለመናቅ በመጀመሪያ ስለ ወንድምነት ስለ ቶ

ይቀርበልኛል ይህንም ራሴ ማከብራቸው ወንድሞች እህቶች ነው ያሉኝ። እንዲህ ግን በየቦታው እንደውሻመሪ አንቺ ቤት እንዲመጣ ፈልጌ መስማት አልፈልግም። ነገሩን ሀሳቡን ከፍቅር የተነሳ ስለሆነ ያነሳው በጣም ገዢ የሆነው ነገር ልንገር እዚሁ ላይ ምናልባት እንደአንተ ደግሞ ቀን የሆነ አስተሳሰብ ያላቸው ወንድሞች ይችላሉ ከሁሉ በፊት ሁሉ ነገር ሚዲያ ላይ አይወራም ማለት። ለምሳሌ ሁለት ሰዎች እንደው እንበልና፣ እኔ ከማንም ጋር አልተጋጨውኝም፣ ግን እንበልና ሁለት ሰዎች ቢጋጩ የግድ ሚዲያ ላይ መተው ሰው ተሰብስቦ ለገሌ ሽራርጉለት ምናምን ተብሎ አይደለም። አንዳንዴ በሚዲያ የሚነገር ነገር አለ፣ ፕላስ ለካህን የሚናገር ነገር አለ። እና እነዛን ነገሮች ለይተን አውቀን ተረርተን ብንጓዝ እና ሌላኛው ደግሞ ኪራዬ እኔ በግሌ ቅድም ስናገር ነበር ይመስለኛል። ቅርብ ሰዓት ይሆናል የመጣው። እኔ እኔ ተዘልፍ ያለው እናቴ ተዘልፋለች። የአረፈችው ሴት አያቴ፣ በጣም የምወዳት፣ በጣም ምሳሳላት፣ በጣም የምትናፍቀኝ አሁንም ጭምር አርፋ በጣም የምትናፍቀኝ ሴት አያቴ እቺ ቆሻሻ ቆማጣ አሮጊት ምናምን ተብላ ተሰድባለች። እና እግዚአብሔር ምስክሬ ለወረት አይደለም ለሚዲያ አይደለም ማናችሁም ጎበዝ እንድትሉኝ አይደለም። እኔ ግን ለራሴ ለራሴ ስል ሁሉንም በዚህ ጉዳይ ላይ ሁሉም ጠጠር የወረወሩትን በአጠቃላይ ድንጋይ አንስተው የወረወሩትን በአጠቃላይ ሁሉንም በክርስቶስ ፍቅር ይቅርብያቸዋለሁ። ምንም አይነት ሌላ ሽምግልና አያስፈልግም። እኔ በግሌ ሁሉንም የወረወሩትን ድንጋይ መልሽ አላወረውረው። ስለ እውነት ነው የምላችሁ፣ ጌታ ምስክሬ። የወረወሩትን ድንጋይ አንድ በአንድ ገንብቼ ግን አሳያቸዋል ያ የራሴ ዲሲሽን ነው። ያ የኔ ውሳኔ ሁሉንም ግን ኪራዬ ከማንም ጋር ስለ እውነት ነው የምላችሁ በጌታ ፊት ከማንም ጋር ምንም ሽንግልና አያስፈልግም። ይኸው መልእክቴ ባሉበት ይድረሳቸው ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ሁላችሁንም የተለያዩ ነገሮችን የተናገራችሁ የተለያዩ ትልቅም ትንሽም ድንጋይን አንስታችሁ የወረወራችሁ ሁላችሁን በየትኛውም አይነት ሁኔታ ላይ ያላችሁ እህቶችም ወንድሞችም እናቶችም አባቶችም ልትሆኑ ትችላላችሁ፣ አላቃችሁም። እና ሁላችሁንም ግን በክርስቶስ ኢየሱስ ፍቅር ወዳችኋለሁ፣ እናም ይቅር ብያችኋለሁ። ሁላችሁንም ይቅር ብያለሁ። ስለዚህ ምንም አይነት ሽምግልና አያስፈልግም ለማለት ፈልጌ ነው። ኪራዬ፣ ስለ ሀሳብ ግን በጣም ነው ማመሰግነው። ጊዜ ያክል ፈለግዬ እኔ ቶሎ ሀሳቤ ትልበልና ልጨርስን አሉ ፈለግዬ። በነገራችን ላይ ይህንን ነገር ስሙን አልጠራም ይህን ነገር ሳነሳው አንተ ላይ ብቻ ስለደረሰ ሳይሆን እኔ ላይ የደረሰ ነገር ነው። ማንም ያውቃል። ብዙ ተናግሮኛል፣ ያ ሰው ማለት ነው፣ ያ ግለሰብ ብዙ ተናግሮኛል። ገብተዋል። ግን እንደ ሃይማኖት፣ እንደ ሃይማኖት ባለው ጉዳይ ግን የሃይማኖትን ጉዳይ ተንተርሼ ነው እያወራው ያለውትን። ስለዚህ ቢያንስ እንኳን ኦኬ እንትን ባይልም እኔ ስልኩን በቃ የምታውቁ ስጡኝና ነገሩን እሱ እንዳያስቀጥለው ወይም እንደዚህ አይነት ነገሮች እንዳሄዱ በግል ያወራለሁ። እናንተ አታወሩ ባላችሁበት፣ ሁለታችሁም ሰላም ሆኑልን ሁለታችሁም አገልግሎታችሁን በገባችሁ መጠን ቀጥሎ ችግር የለውም። እሱ ግን ይሄ ነገር ወደ ሚዲያ ከዚህ በኋላ የማይመጣበትን ነገር ግን መጨረስ እንዳለብን ግን ይሰማኛል። ስለዚህ አባቶች ካላችሁ፣ ትልልቅ ሰዎች ካላችሁ፣ የሃይማኖት ሰዎች ካላችሁ በተቻላችሁ መጠን ይህንን ነገር እንዲቆም ብታስደርጉ በዛ በኩልም በዚህ በኩልም ያለው ብላለው ይህን ለመስጠት ነው ፈለግዬ በጣም ወዳለው፣ አከብረሃለው። ሌላ ከዚህ በላይ አንጨምርም። ተባረክልኝ። መብራን ካንተ ጋራት ነው ሰማ ሰማለን ሰማ። ይቅርታ፣ አንዳንዴ ስሜታው የሚያደርግ ነገር ስሜታው ያደርጋል። በጣም ይቅርታ አድርጉልኝ። እኔ በጣም ሰው አከብራለሁ፣ ሰው ወዳለሁ። አንዳንዴ የሆነ ልፍ ልፍ ስንል ላፊ ነገር እንነጋራለን እና ኪሩቤል በጣም ይቅርታ ለተናገርኩት ነገር አንተን መናገር ፈልጌ ሳይሆን ያው የጠራው ሰው ነው። እኔ ደግሞ በእምነቴም በምኔም አልደራደርም። ስለ እምነት ስናወራ እንግዲህ ፈለገ ነው። ዛሬ ቶፒካችን እዚህ ጋር የመጣው ፈለገ ነው። ሁሉንም የወረወሩ ድንጋይ ቤት አድርጌ ሰርች ያሳያቸዋለሁ ነው ያለው። በቃ ይቅርታ አድርጓል። ከይቅርታ በላይ ምንም ነገር የለም። ምንም የሚበሉ ምንም የሚበሉ አምላክ እንጂ ፈራጭ ሰው አይደለም። ስለዚህ ይቅርታ ስላለ በዚህ ብንጨርሰው፣ ይቅርታ በሚለው ነገር ሁሉም ሰው ከይቅርታ በላይ ከፍ ያለ ነገር የለም እኔ እንደዛ ብዬንም አምነው ስም ባንጠራ ደስ ይለኛል። ከለሰጃ ከቤንዲያረገ ከእንትና ጋር ተጋጨን ምናምን ያ ስላልሆነ አጀንዳችን ወንድማችንን አለን ከጎን ለማለት ነው። እዚህ ጋር ይመጣል እሱ ይታሰብልኝ ማሪናለ ወይ መማሪ ሶፊን አስገቢው፣ ፓስተር ሶፊ መጥተዋል እና አስገቢ ፓስተር ሶፊ። ይህንን ፊትም ደግሞ ብታሳንሸው አሪፍ ነበር። በትልቁ ነው ያለው ፓስተር ማለት በነገራችን ላይ ይሄዳል ቤተ ክርስቲያን ሄዳለሁ ፈለገ መጀመሪያ ለምን ማማር ያ ፓስተር? አዎ ሶፊ ነው፣ ሶፎንያስ ሞላልኝ አንድ ቁጥር። በዚህ አጋጣሚ ኢትዮ ላይቭ ሪከርድንም በጣም አድርገን እናመሰግናለን። የኢትዮጵያ ትልቅ ስራ እየሰሩ ስለሆነ ኢትዮጵያ እንግዲህ ኩዊንም የሚባሉ አለ የሙስሊም ሀገራት ናቸው ግን